አንድ ለእናቱ የዶክተር ደሳለኝ ድምፅ ይመስለኛል። በፓርላማ ያለው ተስፋ ያለው እድሜ ይስጠው። የዶክተር ደሳለኝ ኮንስቲትዌንሲ አንድ ሰው እሱን መርጦ ፓርላማ ላይ እስከዛሬም ያው ታስሮ ነበር። ያው ያው ብዙ ችግር ውስጥ እንዳለም ይገባናል። ያው ጥያቄዎቹ በሙሉ በደንብ አርጉ ታይቶ ምናምን ነው ፓርላማ አስቦበት። ተረት ተረት፣ ብዙ ጊዜ ብዙ ተረት ተረት፣ ለዚህ የሚመጥን ተረት ተረት ይዞ ነው የመጣው አብይ ጥያቄው ተሰጥቶት ለዚህ ተዘጋጅቶ፣ ይህን እንዴት ብዬ ሬዲኩል ላድርገው፣ እንዴት ብዬ ላሳጣው፣ እንዴት ብዬ ልስደበው፣ ምን አይነት ቋንቋ ልጠቀም፣ ምን አይነት መልስ ልስጠው፣ ከተለያየ ነገር አሰባስቦ ከዛ እያነበበ ተረት ተረት እያነበበ መልስ ይሰጣል። እንደ ማን የሚባል ፈላስፋው የሚባል ፈላስፋው ብሎ ብዬ የእሱ ፋርሲ ጉላ ፈላስፋው ያለ ቦስተን ሄዶ ከሚስቱ እህት ጋር ተኝቶ የተባረረው? እሱ ነው ተረት ተረት አንብቦ ዩቲብ ላይ የሚመጣ ይህን አንደኛው ቆፍጠን ያለ ጉዳይ ያው ለተመልካቹ እናድርገውና፣ ጥያቄው ገና እመልሳለሁ። ለዚህ ሁሉ የአንድ ሚሊዮን ጉዳይ፣ የትግራይ ህዝብ ደግሞ አንድ ሚሊዮን አይደለም ይሞተው አለ። አንድ ሚሊዮን ለዚህ ምንድን ነው ይመስለኛል። ዶክተር ደብረጽዮን ገብረሚካኤል አንድ ሚሊዮን አይሄዱ ሄዱ የአንድ ሚሊዮን ነው ይላሉ። እንደዚህ እንደዚህ ነው። ገና የትግራይ ጉዳት ኦዲት አልተደረገም። ደብረፄን ለምን በማያውቀው ቋንቋ ወይም በማይችለው ቋንቋ ተናገረ የራሱ ጉዳይ ነው። ሰላብሊቲ በሚመልከው ቋንቋ በደንብ አድርጎ በፕራክቲስ በደንብ በሚናገሩ ቋንቋ ቢገልጽ መልካም ነበር። አንድ ሚሊዮን ገና የትግራይ ነገር ኦዲት አልተደረገም።